ጤና ስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደያዝናቸው መረጃዎች አለፍን። መልካም ጊዜ። ከምርጫ በፊት መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን እንዲከታተሉ እንዲያደርግ አራት የፖለቲካ ፓርቲዎች በሰጡት መግለጫ ጠይቀዋል። መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ በሰጡት መግለጫ የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገሪቱ ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ አድርጎ እንዲወስድ አሳስበዋል። ፓርቲዎቹ ከምርጫው በፊትም መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ እንዲያደርግም ጠይቀዋል። ሰባተኛውን አገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት አገራችን በመንግሥት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ያሉት ፓርቲዎቹ ኢትዮጵያ አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ብለዋል። ምርጫው የቀረው አንድ ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን በማለት አቋማቸውን አንጸባርቀዋል። አክለውም ፓርቲዎቹ አክለውም መንግሥት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሐዊ በማድረግ ሲቪክ ተቋማት በነፃነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነፃ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግሥት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን ብለዋል። ፓርቲዎቹ በተናጠል የሚያደርጉት ትግል የህዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንዲታገሉ ለሌሎች ፖለቲካ ፓርቲዎች ጥሪ አቅርበዋል። የመሰረት ሚዲያ እንደዘገበው ከሆነ ከመንግስት የመረጃ ምንጮች ደረሱኝ ባለው መረጃ መሰረት የተወሰኑ የፖለቲካ እስረኞች በቅርብ ይፈታሉ። እነዚህ ምንጮች የሚፈቱት ታሳሪዎችን በስም ባይጠቅሱም በኦሮሚያ እና በአማራ ክልል ካሉ ክስተቶች ጋር ተያይዘው በተለያዩ ጊዜ ለእስር የተዳረጉ ግለሰቦች እንደሚገኙበት ግን ጠቁመዋል ሲል መሰረት ሚዲያ አስነብቧል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለሕዝባችን አንድነትን እየተመኘን ተሰናበትን።